የድሬ እና ካሊድ ዛራ ሁላችሁንም ሰላም ብያለሁ፣ ረመቱላ ወበረካቱ። ወይ አስያ ሰላም ነው? ደህና ነኝ፣ እንዴት ነህ? እኔ አንቺ እኔን አታውቂኝም፣ በእርግጥ እኔ ግን አንቺን አውቅሻለሁ፣ ነው እንግታይም ነው እከታተልሻለሁ። የቁርአን ትምህርትም ስታስተምሪ እንደዚህ አይሻለሁ ብዙ ጊዜ ብቻ እኔ እንጃ የምለው ብዙ ነገር ከማውራት ንገረኝ፣ እንደው ትንሽ እንኳን ንገረኝ። ሚዲያውን ሚዲያውን እንግዲህ በጣም የእኔ እየተቀባበሉኝ ስለሆነ አሁን ብዙ ነገር ከማውራት ይልቅ በአጭሩ፣ ግን ታስታውሺ ከሆነ ምናልባት ቁራንን አንዲት ልጅ ይዛ ነው እንደዛ ዘምራ የነበረችበት ታይም ላይ እዛ ላይ ተቆጥተች ነበረ እና ልጅቷም መጣ ይቅርታ ጠይቃ ነበረ እንዳጋጣሚ ሆኖ እና እኔ በጣም ተናድጄብሽ ነበረ በወቅቱ አንቺ ላይ ማለት ነው እና አንቺ ላይ ሁለት ነገር ያለው አንደኛው ነገር የማየው ምንድን ነው ለሃይማኖትሽ ሟች ነሽ በቃ ሃይማኖትሽን በጣም በጣም በጣም ማንም ሰው እንዲንቅብሻ ትፈልጊ፣ ማንም ሰው ሃይማኖትሽን እንዲያከብርልሽ ትፈልጊ ያለሽ፣ በጣም ጠንካራ ሙስሊም ነሽ። ይህንን አይብሻለሁ በጣም ደግሞ። ሁለተኛም አይብሽ የዋህ ነሽ፣ በጣም የዋህ ነሽ። ስታስተምሪ፣ ቁርአንን ስታስተምሪ አንዴ በጣም እያስተማርሽ ልቤን የነካኝን ነገር ልንገርሽ ይሄ አላህ ልባቸውን ያደነደናቸው ሰዎች ምሳሌ እየሰጠሽ ነበርና በጣም ሩቅ ናቸው አልሽ እና ሩቅ ናቸው እ ብሎ እንደሚሰማ ሰው እየተጣራ በጣም ርቀት ላይ ነው ያለው ያ ሰው፣ እና ሲጠራ እ ብሎ ይሰማል እ ብሎ እና የአላህን ቃል የማይሰሙ ሰዎች እንደዚህ ናቸው፣ ከሩቅ ናቸው፣ ሲጠሩ አይሰሙም። ብለሽ ኤክስፕሌን ያደርግሽበት መንገድ እስካሁን ድረስ አረሰው ሙሉ ጊዜ ሳልፍ አንቺን ሳይ ያንን ቃል ነው ማስታውሰው እና እኔ እንጃ ብዙ በጣም ብዙ ነገር ቁራንን አብሶ ስታስተምሪ እያንዳንዱን ቁራን ሱራዎች እያስተማርሽ ነበር። የሆነ ጊዜ ቁራን ጥናት እያስተማርሽ ነበር እና ገብቼ በጥብጥ ነበረ በቴክስት በምናምን አለፍ አለፍ ስል እና አንቺ ደግሞ አንዳንድ ጊዜ ታጠፍ ያለሽ ኮሜንት እና ቤትሽ እንደዚህ ለስድብም አይመችም። እና በጣም ነበረ የምደነቅብሽ ስታስተምር ያለሽ ሞቲቭ ያለሽ ኢነርጂ በጣም ይገርመኛል። ና በጣም ጎበስ እንግዲህ አላህ የሚገርም ውቀት ነው ይሰጠሽ። የሚገርም የሚገርም እውቀት ና እውነት እንግዲህ ጸጋውን ያብዛልሽ ነው የሚባለው በክርስትና እንግዲህ። በስልምና እንደዚህ አላቅም፣ በአረብኛ እኔ ያው ነው። አላህ ይቀበልሽ አላህ ነው ይሄ ሁላ መናገሬ። አላህ ከወደደው ያ ነው ትልቁ ነገር እና አይ ቲንክ አያውን አስታወስኩትኝ እየሰሙ ከርቀት ሲጠሩ ብለው የሚጣሩት ብዬ ያልኩትን። አዎ አልሐምዱልላ አጂብ ነው። እኔ ይኸውልህ ብዙ ጊዜ አሁን ኮሜንት ማጠፋው ለምንድን ነው ሲሰዳደቡ ማየት ስለማልወድ ነው። አሁን አንዳንድ ሰው ኮመንት ሲበዛ ደስ ይለዋል አይደል? ቪዲዮ ቫይራል ይወጣልኛል ይላላ። እኔ ግን የቃላቱን ክብደት ስለማየው ወይ ኮሜንቶችን ብዘጋ ነው የሚሻለኝ። በጣም ነው የምደነግጠው፣ ለዛ ነው እንግዲህ አንተ የመሰከርከውን ከሆነ እንደው አላህ ይውደድልኝ እኔ ወንድም። እሺ ያንቶክ ላይ ንጽጽር ከሚያደርጉ ልጆች ጋር፣ እስልምናን የሚያስተምሩ ልጆች ጋር ንጽጽር አደርግ ነበረ እና ያው መጽሐፍ ቅዱስንና ቁርአንን እያስተያየን፣ ሐዲሳቶችን እያስተያየን ንጽጽር እናደርጋለን። በዚህ በዚህ ታይም ላይ ነው እንግዲህ ሞስትሊ በቃ እኔ ሰው ሊረዳው የሚችለው እንደው ብዙ ማውራት እንትን ሰዎችንም ስለሚያሰለች ሰዎች ሊረዱት የሚችለው ሃይማኖት እስልምና ነው። በቀላሉ ኢቨን ለልጅሽ እንኳን ልታስተምሪው ብትፈልጊ በቀላሉ ልታስተምሪው ትቻለሽ። ኖ ይህንን አልደረስክበትም እና ወደፊት ተምረ ተምረ ትደርስበታል የምትዩ ነገር የምታስቀምጭለት ነገር የለም። በቀላሉ ልታስተምሪ የምትች በቀላሉ ሰዎች ሊረዱት የሚችል ሞር ደግሞ ለፍልስፍና ማይመች የሆነ በጣም እየተፈላሰብሽ ዝም ብለሽ ፍልስፍና ውስጥ እየገባሽ እየሄድሽ እየሄድሽ እየሄድሽ ማጥቆሚበት እንትን አለ። እንደዛ አይመችም እና እኔ ንጽጽር እያደረግኩኝ ጥያቄ አጣው። በቃ አፌ ላይ ሁሉ ነገር መልስ አለው። ሁሉ ነገር አንደርስታንዲንግ መደረግ የሚችል ነገር ነው። ሰዎች ሊረዱት የሚችሉ ነገር ነው። በተለይ በተለይ ነገረ ድህነት እስልምና ላይ እስልምና እኔ ሞር እንደወደው ያደርገኝ ነገረ ድህነት ነገረ ድህነቱ እና ደግሞ አምላክ በአምላክ ላይ ያለው አስተምሮ እስከ ብዙ ርቀት ሄጃለሁ። በጣም ብዙ ነገሮችን አይቻለሁ። ይሄ ተፍሲራቶች ትልልቅ የተፍሲር መጽሐፍቶችንም ጭምር እንደ መሐመድ ኢብን ጀሪር አልጠበሪ እና አልጠበሪ ቡኮችን ባሉ አሉ ትልቅ ወደ አርባ ቮሊዩም የሚሆኑ መጽሐፍቶች ያሏቸው ጸሐፊዎች ማለት ነው። እና እነ ኢብን ከቲር መጽሐፍቶች በጣም ፌመስ የሆኑ ስለሆነ ነው። እዚህ እንትኑ ላይ እስልምናን በቀላሉ ማስተማር የሚችሉ መጽሐፍቶች ናቸውእና እና ደግሞ ሙስሊሞች መጠው መልስ ይመልሱልኛል የሚመልሱልኝ መልስ ሞር ደግሞ እያስተማረ የመጣ ስልምናን እና ከማም ነው አይ ቲንክ ሶስት ዓመት ነው እስልምናን የንጽጽር ሳደርግ የነበረው። በሶስት ዓመት ውስጥ እስልምናን የተረዳውበት እና እድሜ ልክ ክርስትናን የተረዳውበት ያክል እስልምና፣ እንደውም ክርስትና አልገባኝም። እስልምና ሞር በሶስት ዓመት ውስጥ ቀሎ ገባኝ። በቃ ከኔ አይምሮ ጋራ ይሄዳል፣ ከኔ አንደርስታንዲንግ ጋር ይሄዳል። እና የበለጠ እስልምናው ቀሉ እንዲገባኝ ስለቻለ እስልምናውን ሞር ወደ እስልምናው እንደውም በጣም ከባድ ነው የሆነ ማይንዳችን ላይ የለመድ ነው። በተለይ ሞር እዚህ ንጽጽር የሚሰሩ ሰዎች በእንዴት መሰለሽ የሚመጡት ወደ እስልምና መጀመሪያ ስህተት ያገኛሉ። ስህተት የሚመስል ነገር ማለት ነው። ላይክ ወይ የሆነ ሰው ሲያነሳው ወይ የሆነ ነገር ሲወራ ያገኛሉ። ያንን ቼክ ያደርጋሉ። ቁራ ላይ ወይም ሀዲስ ላይ ሲያዩት ብዙ ብዙም የሚያዛልቅ አይደለም፣ የሚያዛልቅ ነገር አይደለም። ከዛው ከዛ ጠልቀው ይገቡበታል። እኔም እንደዛ ነው ያደረኩት። ጠልቄ ስገባበት ብዙ ጥያቄ ደግሞ ያገኙ ይመስለኛል። ከዛ ጥያቄዎቹን ሁሉ ሳያቸው የሚረበው አይደሉም። ከዛ በኋላ ጥያቄ እየጠፋ ይመጣል። መጀመሪያ አንድ ጥያቄ ታገኛለሽ፣ ቀጥሎ ብዙ ያገኘሽ ይመስልሻል። ከዛ በኋላ ቁልቁል ነው የሚወርደው፣ እየጠፋ እየጠፋ እየጠፋ ጥያቄ የሚባለው ነገር እየጠፋ ይሄዳል፣ እና ከዛ በኋላ ያለው ምንድን ነው? በቃ መፋጠጥ ነው። ምንም ነገር የለም በተለይ ነገረድነት ላይ እና የአምላክ አምላክ አንድነት ላይ አሁን ብዙ ጊዜ ከሙስሊሞች ጋር እንትን የምንልበት መንገድ ምን መሰለሽ? ሙስሊሞች አላህ አንድ ነው ነው የሚሉት አንድነትን ለማብራራት ምናልባት አስር ደቂቃ ወይም አንድ ሰዓት ቢፈጅ ነው። በእኛ በክርስትናው ደግሞ አምላክ አንድ ነው የሚለውም አለ እንደገና ሶስት አካላት አለ። እሱን ለማብራራት ሶስት ሰዓት አይበቃም ወይም ኦር ቀኑ ሙሉ አይበቃም። ወይም ለነገ ቀጠሮ ይዘሽ አይበቃም። ወይም ለሳምንት ቀጠሮ ይዘሽ አይበቃም። ወይ ለወር ቀጠሮ ይዘሽ አይበቃም። ለዓመት ቀጠሮ ይዘሽ አይበቃም፣ አይበቃም። ስለዚህ አያልቅም። ስለዚህ እስልምናው ላይ አሁን በአንድ አምላክ ላይ ክርክር ምን ምን መከራከር ይቻላል? ክርክርም የለውም። ስለዚህ በዛ ነገር በአምላክ ላይ ያለው ኮንሴፕት እስልምና በጣም በጣም ክሊር ነው። ክሊር ነው። ሰው ካልተፈላሰፈ እንደው እንደው ልፈላሰፍ ቢል እንኳን አይመችም። እና ያ ነገር በጣም ቆንጆ ነው። በጣም ወደድኩት፣ የበለጠ ወደድኩት። እና ለአንድ አምላክ አምልኮት በብሉይ ኪዳንም ያለ ስርዓት ነው፣ በአዲስ ኪዳንም ያለ ነው። እስልምናውም ይህንኑ ነው የሚያዘው አንድ አምላክን ማምለክ ነው የሚያዘው። እንደዚህ የሚለው አስተምሮ ብዙ ጊዜ ክርስቲያኖች ሶ ባይ ታዲያ እኛስ አንድ አምላክ አይደል እንዴ የምናመልከው ይላሉ። ኖ እስራኤሎች፣ ወይ ስማ አምላክህ እግዚአብሔር አንድም ሶስትም ነው የሚል መጽሐፍ ቅዱስ ስለሌለም። ክርስትና ግን ስላሴ ማለት አንድም ሶስትም ማለት ነው እና የአምላክ አስተምሮ እስልምና ላይ ሞር ሞር በጣም እንድወደው ተሸነፍኩ እኔ በአምላክ አስተምሮ ላይ መልስ ሳገኝ በቃ ተሸነፍኩ እና ያ ነው እንደ ሞር ልቤን በቃ ቃላት አጣሁ። ባይዘው የሚገርምሽ ነገር ቁርአን ቁርአን በእውነት ነው የምለው በወርቅ መጽሐፍ ያለበት መጽሐፍ ነው፣ በወርቅ በጣም በጣም በጣም በጣም ፓወርፉል መጽሐፍ ነው። እጅግ እጅግ ፓወርፉል መጽሐፍ ቅዱስ የሚገርምሽ ከቁርአን በቃላት ብዛት ወይንም ደግሞ በነቢያቶች ስም ዝርዝር ብዛት ወይም በመጽሐፉ ብዛት በአጠቃላይ ይሄ በገጹ ብዛት ቁርአንን ይበልጠዋል። ቁራን ደግሞ አንዱ ቃል እያንዳንዱ አስባበን ንዙል አለው። እያንዳንዱ አስባበን ንዙል አለው። እያንዳንዱ ቃል ያቆምሻል። አንዴ አልበቀራን እያነበብኩ ቁጥር አንድ ላይ እንደው ቁራንን እስቲ በንጹህ ልቦና ላንባልኩና ገለጥ አድርጌ አልበቀራን አንድ ላይ ነው ሳነብ ይህ ቁርአን ከአላ እንደሆነ ጥርጥር የለውም ይላል። እና ቆምኩ፣ እንዲህ ምንም አላረኩም። መጽሐፉን አቆምኩ ማንበብ። ምን ማለት ነው? ከአላህ ዘንድ እንደሆነ ጥርጥር የለውም ነው የሚለው። መጽሐፍ ቅዱስ ላይ ይህ የእግዚአብሔር ቃል እንደሆነ ጥርጥር የለውም ብሎ ፕሩቭ የሚያደርግ ነገር መጽሐፍ ቅዱስ ላይ የለም እና ቀጥታ ከአላህ ቃል መሆኑን እንትን ይሰጥሻል አፕሩቭ ማረጋገጫ ይሰጣል እና በእውነት ቁራንን ባይዘወይ ንጽጽር የሚያደርጉ ሰዎች ቁራን ላይ ስህተት የለም ያውቃሉ። እኔም እኔም የምመሰክረው ነገር ቁራን ላይ ምንም ስህተት አታገኝም ግጭትም ብትፈልጊ ግጭት አይገኝም። ወይም ይሄ ነገር ስህተት ነው የምትይው ነገር የለም። እያንዳንዱ ነገር ጽድት ያለ ነው። በጣም የሚገርም ነገር ነው እና ቁራን በጣም በጣም በጣም ተአምረኛ መጽሐፍ ነው። ተአምረኛ የሆነ ታላቅ መጽሐፍ ነው እና የበለጠ ቁራንን እንደወደው አድርጎኛል እልሻለሁ። ይሄ ነው እንግዲህ እኔ ግን ያ ሁሉ አልፎ

ወይ የዳጊ መጀመሪያ የረሱል አለይሂ ሰላቱ እስልምና ሲነካ፣ ቆይ ይሄን ነገር ልየው በለው ገባና እዛ ያ ነገር አክሰፕት የማይደረግ መሆኑን ሳ ቆይ ሌላ ስታት ልፈልግ ብሎ ገባ እዛ አላሁ ረብል እዛ ተራ ሱብሃነሁ ወተዓላ ይሄ ነው። ሲነካ የሚሰልመው ሰው ይበዛው የምንለው ነው። ለዛ ነው ያንን ለማየት የሚገቡ ሰዎች አላህ ረቡ ለዛ ይሰጣቸዋል ከዛ በላይ ይሆነ ህይወትን ይሰጣቸዋል አልহামዱሊላህ እኔ ጋር ማግሪብ አዘር ብትገኝ ደስ ይላል